የአፋር ጉኝ ጥሪ ልጅቷን ላገኘ ከፍተኛ ወሮታ እንደሚከፍሉ ቤተሰቦቿ ተናግረዋል። ወረታውን እንከፍላለን። አዎ ወገኖቼ እባካችሁ ተባበሩን። እቺ ምንም እማታቅ እህታችን ከክፍለ ሀገር በመጣችበት በሁለተኛው በሶስተኛው ቀን ነው ከ እጄ ላይ የጠፋችው። እኔም አደራ ተቀብዬ ነበር። አደራውንም በልቻለሁ የወንድሟን። ስለዚህ እባቸውቆኛተባበሉይ ስለዚህ ወረታውን እንከፍላለን ላገኛችሁልን ሰዎች ልጅቷ ከገጠር እንደመጣች የጠፋችባቸው። በቻልነው አቅም በየሰፈሮቹ ስልክ እንጨት ላይ የሚሆን ቆርቆሮ ላይ ፎቷን ለጥፈናል። እንዲሁም ደግሞ በየሶሻል ሚዲያው ደግሞ ፖስተናታል። ስለዚህ ያገኛችሁ ሰዎች ካላችሁ እንዲሁም ደግሞ ይህም ፎቶ ያያችሁ ሰዎች ካላችሁ መንገድ ላይ ካገኛችሁ እንድትተባበሩን እጠይቃችኋለሁ። የሀገሬ ልጆች በጣም እወዳችኋለሁ። ክበሩልን። ከዚህ ጭንቅ ገላግሉኝ፣ የባካችሁ። ኤኒዌይስ የልጅቷ ልዩ ምልክቶች ግንባሯ ላይ የፀሐይ ንቅሳት አለባት። ከ18 እስከ 20 ዓመት የምትገመተች ቀይ ቆንጅዬ፣ ያን ያል እንኳን ቆንጅ አይደለችም፣ ከነብልትም ብቻ። ልጅቷን ካያችኋት አሳውቁን። ጠፍታብን ነው።

አሁን ስንቱ ወንድ ነው የሚጫወትባት? አይ እግዚአብሔር ይርዳው። እንግዲህ ከየት ያገኛታለው? የሰው መጫወቻ ነው የምትሆነው። አይ ወይ ነው የት አለም፣ ምን ጉድ ነው ማየው። ሰላም ቤተሰቦቼ፣ እንዴት ናችሁ? የዩቲዩብ ውድ ተከታታዮቼ፣ ደህና ናችሁልኝ ወይ ያው ፀሐይ ትላንትና ፒያሳ መሀል ላይ ጠፍታብኛለች። እንግዲህ ከተማውን በእግር በፈረስ በሚባል ደረጃ እየፈለግኩኝ ፀሐይን እንግዲህ ላገኛት አልቻልኩኝ። እንግዲህ እገዛችሁን እፈልጋለሁ ብዬ አስባለው። የሰው ደራን የበላሁት ምን አለ፣ ወንድሟ ደቡሎ አውቶብስ ተራ ሂድ እና ተቀበላት ሲለኝ፣ ስራ ላይ ነበርኩኝ አይመቸኝም ብለው። ምንድነው ሊፈጠር የሚችለው? ዛሬ ፀሐዬስ ምንድነው ልትሆን የምትችለው? በማታውቀው ሀገር ላይ ጠፍታ በጣም ብዙ ጨካኞች ሊኖሩ ይችላሉ። መጥፎ መጥፎ ሰዎች ቢያጋጥሟት ምንድነው የሚውጠን? ምንድን ነው ማድረግ ያለብኝ? እሺ በነገራችን ላይ ጠዋት ተነስቼ ፖሊስ ጣቢያም ሄጄ አመልክቼ ነበረ። እንደ አጋጣሚ ሆኖ ፒያሳ ሳዝናናት የነበረው ፎቶ ስላለ እሱን ሰጠቻቸዋለሁ። እንግዲህ ያው ፖሊስ ፈጣን እርዳታ አድርጎልኝ ፀሐይዬን ብናገኝ ደስ ይለናል። እንዲሁም ደግሞ እኔም የበኩሌን እሞክራለሁ። በየሰፈሩ እየሄድኩኝ ወረቀት አው ፖስተር ባሳትም የተሻለ ይመስለኛል። አይ ቲንክ አይደለ ፖስተር ባሳትም የተሻለ ነው ብዬ ያስባለሁ። ብቻ በምችለው መጠን ፀሐዬን ለመፈለግ የተለያዩ የቴሌቪዥን የዜና ጣቢያዎችንም ሄጄ ማመልከቻ አስገብቻለሁ። እንግዲህ ያው እንግዲህ በእናንተ ጸሎት እና በእናንተ ዱዓ እንግዲህ የእሷንም ጥሩነት ታክሎበት ልናገኛት እንችላለን ብዬ አስባለሁ። ምን እንደማደርግ አላቅም። የእውነት በዚህ ሰዓት ፀሐዬ አንድ ቀን አድራለች። ያደረችበት ምን አይነት የከፋ ቦታ ይሆናል ወይስ ምን አይነት ደህና ቦታ ይሆናል? በዛ ላይ እስካሁን በልታለች ወይስ አልበላችም? በጣም የሚያሳስብ ነገር ነው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። ጥሩን እመኝላታለሁ እስክናገኛት ድረስ። ዋናው በሰላም መገኘቷ ነው። እናገኛት ብቻ ሳይሆን በሰላም መገኘቷ ነው ዋናው ለማንኛውም እኔ እንጃ ዛሬ ምን ብዬ እንደማወራችሁ አላቅም፣ ምን ብዬ እንደማወራችሁ አላቅም። ወረቀቱን ቶሎ ላሳትም እንዳልኳችሁ፣ ፖሊስ ጣቢያ ጠዋት እጅ ያለው፣ ከዛ በኋላ ከሰዓት አካባቢ ደግሞ የቴሌቪዥን ጣቢያዎችን አናግሬ ነበር። እንግዲህ ተባብረውኝ ከሰሩልኝ ዜና በጣም ደስ ይለኛል። ምንም ማድረግ አይቻል። ሰላም ነው። ፕሪንት አለ ከለር አለ። እሺ ቴሌግራም ላይ ከገጠር ከክፍለ ሀገር ሁለት ቀን ፉ ያሳዝናል። እሺ ስልክ ቁጥር መጨመር ይቻላል። ዙም ታደርገዋለህ በደንብ እንድታይ። በጣም አሪፍ ስልክ ቁጥር ከታች ወረታውን እንከፍላለን ምናምን የሚለው እዚህ ላይ መሆን አለበት ወይስ የለበትም? ተዋሩ ማወረች አለ እንደዛ። የአፋልጉኝ ማስታወቂያ እዚ ጋ የአፋልጉኝ መጻፍ የለበትም። እንቻል እንከፈለግ ይጻፋል ላይ ከላይ ማለት ነው የት ነው የምትገኘው? ብዙ ጊዜ ግን እንደዚህ አይነት ሰው ይገኛል። እንደዚህ በእንደዚህ በፎቶ ተለጥፎ ምናምን አንድ አልፎ አልፎ አንዱ ልታብር ይችላል እንጂ ያው ሰው ለነገሩ የራሱ ሐሳብ አለበት። ሌላ ሰው እንዲተጨንቅምትኝ ደግሞ ምንም አታውቅም፣ አዲስ አበባ መታም አታውቅም። ብታይ እሱ ደግሞ ያከብደዋል። ጠዋት ፖሊስ ጣቢያም ሄጄ አመልክቼ ነበረ። እነሱን ጥሩ ተባብረውኛል። እንትንም ይሄ ዜና የሚያቀርቡት ምናምን እነሱንም እንትን ብያለሁ። ትታያለች ታስታውቃለች። አዎ በስልክ የተነሳ ነው። ስለሆነ ብዙ አፋል ብላክ ወደዚህ የሚመጣ አሪፍ ትንሽ እነሱ ፎንቱ ፎንቱ ነስ ትንሽ በቃ አይ እንደዚህም ችግር የለም። አንተን ከዛ እንዳያደርገ አልኩ በዚህ በጥቁሩ ይሻላል። አ ትንሽ ስንት እ ስንት እዚህ አካባቢ ስንት መቶ ይበቃል? አሪፍ እ ነው የተወሰነ የጠፋችበት ኤሪያ ላይ ነው እንደዚህ ያደረኩት እንጂ ሰፊው ሌላ ቦታ ቀየረች ቴሌቪዥን ላይ ነው። አሪፍ

ደግሞ ስልክ አልያዘችም እኮ በእናትህ ኦኬ። እሱ ደግሞ ያከብደዋል። ያንተ ታውቀዋለች በቃል እ ያንተ ታውቀዋለች እ እንደዛ ወረቀት ከታ ነበረ። ምን ማድረግ አይቻልም ግን እኔን ስታገኘኝ እዚህ አዲስ አበባ ስትገባ አጣለችው። አያስፈልግም ብላ ሞባይል ሳልገዛላት

ሰዎች ስንት መጣብን የመቶው ስንት ማለት መሰለ ሁሽብር ማለት ነው። አንዱ ያለትራንስፈር ለ እናመሰግናለን እናመሰግናለ። ደርሶኛለሽ። ወይኔ አሁን ይሄን ወረቀት አይቶ የሚመጣ ሰው አለ። በልፋቴ ካገኘሽ እዚህ ጋር ልለጥፍ፣ አለቃ ብዙ ሰው ምግብ ቤት ስለሆነ ስለሚገባ ጠፍታብኝ ነው። ይቻላል አይቻልም? አረ ተባበሩኝ። አይ ፀሐይ፣ እንደው በቃ ጥሩ ሰው በቃ ምንም፣ ሁሌ ስቃይ ነው የሚበረታበት ማለት ነው። እዚህ ጋርም ጥሩ ይመስለኛል። ሰላም ነው። እች ልጅ ካያችኋት በእናታችሁ እንትን ንገሩኝሽ እችኛ እ ተባበሩኝ በእናታችሁ አይ ፀሐይ እኔ እንደዚህ ልንከራተትልሽ ምግብ እራሱ

የሆነ ነገር መብላት አለብኝ። ሁ የሚያስደከም እንዴ ነው? ወንድም አለም፣ ሁሉ አማን ይመስገን። እንዴ ነው? ንግድ እንዴት እየሄደለህ ነው? ንግድ ጥሩ ነው። የባለፈው የገቡት ቆጭ በቃ እነዚ ርገንዶ ጫሞች ቀልጠው ቀልጠው ቀሩ። አላዋጣም ነው አላዋጣም። በዚህ ላይ ደግሞ ሲመጣ ጥብቅ ብቅ ብሎ ነው የሚመጣው። በስነስርዓት እዛ የሚልከው ሰው በስነስርዓታቸው አይልክም። ግራ ገባ ነው በቃ ተቸገረን። በጣም እታትዬስ እንዴት ናት? ወንድማለን እታትዬ ምንም አትልበናት። የእሷ ነገር ነው እንጂ ትንሽ የእሷ ነገር ምን ማድረግ እንዳለብኝ ብቻ ቃል እንግዲህ ትንሽ ጫነ ተጫጭኗታል። ትንሽ አቅም ማጣት ነው መሰለኝ ማርጀስ ማለ አይደል? እሱማ ጫናው ነው። ልክ ነው። እርጅና ሲመጣ ጫናው ይበዛል። ስንት ነገር ያው ከድሮ የሚያሳልፈችውን ነገር ታውቂያለህ። ያው ነገር ትችላለች እንግዲህ ጠንካራ ናት፣ እንደምታውቃት ናት። ደግሞ እጃት ሰጥ እጃት ሰጥ ቆረኛ አበላቸው ኮታሲ ቀመጣቶች። አሁን ራሱ ለስራ ለስራ ትላለች። ፀሐዬ ካየዋት ቆየው። ፀሐዬ ፀሐዬ አዲስ አበባ ከገባች ቆየችው። አንተ ተው አነገርኩህም። ባለፈው ዕለት ያሳረስ ነው ልጅ። እንደዛ የመታ ነው ልጅ እሱ ተቀበላት። አዲስ አበባ ያበረሩ። እንዴት ያለ ጥሩ ልጅ መሰለ! ደውዬ አወራት። ተንከባከባት። አሁን በጎ ናት። አሁን ቆንጆ ላይ ናት። እንግዲህ እሱ ጋር ያለችው ስልክ ደውላለች። አዎ ባለፈው ዕለት እሱ ነወረችው ነበር። ብቻ እንዴት ያለ ጥሩ ልጅ መሰለ! በጣም አስቀየም ነው ስንት ነገር አደረግ ነው ፀሐይዬ እናትዬ ሰው ጠፍቶብኝ ነው። ወረቀት ለጥፍ እዚህ ግድግዳችሁ ላይ ለጥፍ። ችግር የለው። አንድ እህት የጠፍታብኝ ነው። አመሰግናል እዚህ ጋር ለጥፈው፣ ለጥፈው በጣም ነው የማመሰግነው። ይሁን እንጂ ያው እንግዲህ አንቺም ካየሽ ትተባበሪናለሽ፣ ተባበሪናለሽ እሺ? ታላግጣለ። እንደ ሰው ከመቼ ወዲህ ነው የራሱን ፎቶ ለጥፋፍ አልጉኝ የሚለጥፈው? ታላግጣለ። ያልተነካ ምን ግልግል ያቀላለ ያለችን ፎቶ አንድ እቺ ስለሆነች ነው እናትዬ። የራስን ፎቶ አይደል እንዴ የለጠፍከው? ምን የቀልድ ነው አንድ ላይ ነው የተነሳ ነው። ይሄን ያለው ምንም ማድረግ አልችል። ይቀልዳል እንዴ አላግጪሽ። ስለፈቀድሽልኝ በጣም ነው የማመሰግነው እናትዬ፣ ክብር ይስጥልኝ። የአፋልጉኝ ጥሪ ልጅቷን ላገኘ ከፍተኛ ወሮታ እንደሚከፍሉ ቤተሰቦቻቸው ተናግረዋል። ወረታውን እንከፍላለን። አዎ ወገኖቼ እባካችሁ ተባበሩን። እቺ ምንም እማታቅ እህታችን ከክፍለ ሀገር በመጣችበት በሁለተኛው በሶስተኛው ቀን ነው ከእጄ ላይ የጠፋችው። እኔም አደራ ተቀብዬ ነበር፣ አደራውንም በልቻለሁ የወንድሟን። ስለዚህ እባካችሁ ተባበሩ። ስለዚህ ወረታውን እንከፍላለን ላገኛችሁልን ሰዎች። ልጅቷ ከገጠር እንደመጣች ነው የጠፋችባቸው በቻልነው አቅም በየሰፈሮቹ ስልክ እንጨት ላይ የሚሆን ቆርቆሮ ላይ ፎቷን ለጥፈናል፣ እንዲሁም ደግሞ በየሶሻል ሚዲያው ደግሞ ፎስተናታል። ስለዚህ ያገኛችሁ ሰዎች ካላችሁ እንዲሁም ደግሞ ይሄን ፎቶ ያያችሁ ሰዎች ካላችሁ መንገድ ላይ ካገኛችሁ እንድትተባበሩን እጠይቃችኋለሁ። የሀገሬ ልጆች በጣም ወዳችኋለሁ። ክበሩልን፣ ከዚህ ጭንቅ ገላግሉኝ የባካችሁ ኤኒዌይስ የልጅቷ ልዩ ምልክቶች ግንባሯ ላይ የፀሐይ ንቅሳት አለባት። ከ18 እስከ 20 ዓመት የምትገመት ነች፣ ቀይ ቆንጅዬ። ያኔ ያልኩህ እንኳን ቆንጅ ከኔ ያብልት። ብቻ ልጅቷን ካያቸው አሳውቁ፣ ጠፍታብን ነው። እናመሰግናለን። አይ የሰው ሀገር ሰው አምጥተው አሁን ስንቱ ወንድ ነው የሚጫወትባት። አይ እግዚአብሔር ይርዳው። እንግዲህ ከየት ያገኛታለሁን? የሰው መጫወቻ ነው የምትሆነው ወይኔ፣ እህት ዓለም ምን ጉድ ነው ማየው። ሰው ለመፈለግ ቀበሌ ነው? ባይ ነይ ነይ ነይ ነይ ነይ አንድ ነይ ነይ ቀበሌ ነይ ነይ ምንም ታውቂ ነገር የለም። ውይ እትዬ ደግሞ በቃ ጠፍታ ቀርች። እኔ ካልፈለኩ እኮ ሰላም ሰላም ውድ ቤተሰቦቼ፣ ዛሬ እንግዲህ እናንተን ላይቭ ላይ ገብቼ እያስቸገርኳችሁ ያለሁት ዜና ላይ እንግዲህ አቅርብ ያለው እንዲሁም ደግሞ በተለያዩ ቦታዎች ደግሞ ባነሮችን ምናምን ሰቅ ያለው እንግዲህ ፀሐዬ ጠፍታብኛለች። እሷ እንድታፋለጉኝ ነው የምጠይቀው። እንግዲህ እባካችሁ ሼር፣ ኮፒሊንክ እያደረጋችሁ ቤተሰቦቼ አንዴ ሰው ሰብሰብ እንዲል ከዛ በኋላ ያገኛት ሰው ሊኖር ይችላል። ሰው ብዙ ሰው ሲኖር ከብዙ ሰው መሀል አንድ ሰው ባያገኛት እንኳን አይቷት የሆነ አካባቢ ላይ አይቻታለሁ ሊል የሚችል ሰው ስለሚኖር እባካችሁ ሁላችሁ ሼር ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ ለአስር ሰው ለሀያ ሰው ሼር እያደረጋችሁ ማህበረሰቡ ጋር እንዲዳረስ እንድታደርጉልኝ በትህትና ጠይቃለሁ። ዛሬ በጣም ላስቸግራችሁን የመጣሁት ሁላችሁም እስኪ ታብታብ እባካችሁ ታብታብ እያደረጋችሁ በጣም ነው የማመሰግነው። ታብታብ ላይክ እያደረጋችሁ ያላችሁ ሰዎች በጣም ነው የምናመሰግነው። ቢያንስ ማለት ነው ሼር ኮፒ ሊንክ፣ ሼር ኮፒ ሊንክ። አንዳንዶቻችሁ የመቻችሁ ናርጉ፣ ሼር ኮፒ ሊንክ ማድረግ ትችላላችሁ። እንዲሁም ደግሞ አዎ አዎ ለ20 ለ30 ሰው ሼር የምታደርጉ ለ50 ለ300 ለ300 ከባድ ነው። ብቻ የቻላችሁትን እንደቻላችሁት ብቻ ቁጭ ብላችሁ የምታዩኝ በጣም ነው የማመሰግነው። ሁላችሁንም በጣም ነው የማመሰግነው። እጅጉን ሆኖ በጣም ማመሰግናችሁ። እንግዲህ ዚጋ የተሰበሰባችሁ ውድ ቤተሰቦቼ እኔን ለመርዳት እኔን ፀሐዬ ለማፋለግ ሁላችሁም ከግራም ከቀኝም ከፊትም ከኋላም ሆናችሁ እየደገፋችሁ ያላችሁ ቤተሰቦቼ በጣም እጅጉን ነው ማመሰግናችሁ። የእውነት ክበሩልኝ፣ የእውነት ክበሩልኝ። በጣም ነው ማመሰግነው። ፀሐዬ ለማግኘት እባካችሁ ሼር እያደረጋችሁልን፣ እባካችሁ እሺ፣ እሺ፣ አሁን መቀበል እንችላለን። ገስት የላኩልን ሰዎች አላችሁ? መቀበል እንችላለን። እሺ አንደኛ የምንቀበለው ገስት። ሰላም ወንድሜ፣ እንዴት ነህ? ዜና ይቼ ነበረ ሰው ጠፍቶብኛል ምናምን ብለህ አዎ፣ ልትተባበረኝ ስለመጣህ በእውነት በጣም አመሰግናለሁ። እስኪ ፎቶውን አሳየኝ ፎቶዋን። እሺ፣ እስቲ እስቲ፣ ይቺማ ቆንጆ ናት። አልገባኝም ስለ ቁንጅናዋ ምን አገባ? ሞዴሊንግ ልናወዳድራት መሰለ እንደ ጠፋችብኝ እኮን ያልኩ እቺንም አላ ራሴ ነው የምፈልጋቸው ሸባት አልገባኝም። ወዴት ነው ወዴት ነው የምትሄደው? ናና እንዴ ወይን የፀሐይ በሉብኝ። እሺ ሌላ የሚቀጥል ሌላ ሰዎች ልከው አሉ። እሺ እንቀበል። ሰላም ሰላም፣ እንኳን በሰላም መጣሽ ወይን። ስታሳዝን ዜናው ነች ኮን የመጣሁት አመሰግናለሁ፣ ስላዘንሽልኝ። ግን ማዘኑ ለእኔ ሳይሆን ለእሷ ነበር የሚገባት፣ ማለት ለእሷ ብታዝኝላት። ልጅቷ ግን ምን አይነት ናት? ፎቶ አለ። ፎቶን ታሳየኛል። ልጅቷ ቀይ አጠር ያለች የሆና 18 እስከ 20 እድሜ ገደማ ያለች ሲሆን ፎቶ። እሺ ፎቶ። ከላይ ያለው ግማ ነው። ከላይ ያለሁት እኔ ነኝ በሰዓቱ ፎቶ አብረን የተነሳ ነው ። ይሄ ብቻ ነው ከእሷ ጋር አንድ ፎቶ ያለው። በዛ ነው እንዴ? ከላ ያለው አንተ ላ እንዴ? ለምን አንተ ሰብራት? አጠፋሁ። እየቀለልሽ ነው እንዴ? እንዴ! ሰዎች ምንድነው ነገሩ? እንዴት ነው ወንድሜ? አለው እህቴ አማን ነዋ። ምን አማን አለ? ምን ሰላም ነገር እኮ ሰማሁና። ኦኬ አይዞ፣ እንግዲህ በእናት ያጋጥማል። እንግዲህ ያው የጠፋው ሰው ምን ይደረጋል፣ ምን ይደረጋል ማለት ይፈለጋላ። አሁን ነው ሪኩዌስት ታረግልሽ ስትቀበለኝ ራሱ ገርሞኛል። ምን የሚገርም ነገር አለው? እንድትተባበሩኝ ነው ኮኔ ያስገባዋሽ ላጽናና ምናምን አስበይ ነበር እ ላጽናና ላጽናና ማጽናናት ግን ሰው ለሞተበት አይደለም እንዴ ሰዎች አልገባኝም። በጣም ግራ እየተጋባው ነው። ኧረ ለነገሩ እንኳን አይደለም ይህችን ሜትር ከአምሳ የምታክል ሴትዮ ቀርቶ መርፌ እንኳን የሰው ልጅ ወድቆበት ከመሬት ያገኘው ይላል። አንቺም ልትቀልጂብኝ ነው የመጣሽው ወይስ ምን? እንደው እርግጠኛ ነኝ በቀን ስለሆነ እንጂ በማታ አንቺ ትገኝ ነበር ብትጠፊ። ሶሪ ይቅርታ ተመልካቾቼ ይቅርታ ይቅርታ ሰዎች፣ እዚህ ላይቭ ላይ የሚቀልድ ብቻ ነው ያለው እና ለማንኛውም ውድ የኢሳቅ ያቆብ ተከታታዮች እንደው እንደዚህ ገብታችሁ የማትቀልዱ ካላችሁ እባካችሁ ካገኛችኋት፣ ወረታውን እከፍላለሁ። ተባበሩ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና እደሩልኝ። ብርዱ ማልቻል ብሏል። ዜናዎቻችን ምን ይላሉ? የአፋልጉኝ ልዩ ምልክቷን ለሚፈልጉ ንቅስ ዜና ስትጠቅሷት ትሽኮደምማለች። አንዲት ቀይቀ እንጂ የልጅ ከገጠር ጠብቃለሁ ብሎ መጥቶ እዚህ ጠፍታበታለች። ልጅቷን አንጠልጥሎ ላመጣ እናመሰግናለን። ጨርስ ጨርሰው እንጂ ጨርሰው። ይህ መጀመሪያም ብር ተደራድሮኝ ነበር ስላልከፈልኩት እኮ ነው

ይሄ የተሻለ ይመስላል። ይሄ ጥሩ ሰው ሹፊያ አፋልጉኝ፣ ጥሪ ተፈላጊዋ እንስታችን እንግዲህ ከገጠር እንደወጣች ነው በዛው የቀረችው ይባላል። ተፈላጊዋ እንስታችን እንግዲህ ግንባሯ ላይ ፀሐይ ምልክት ያላት ሲሆን ከ18 እስከ ሀያ ትገመታለች፣ እድሜዋ ማለት ነው። ላገኛት ሰው ወሮታ ከፋይን ይላሉ ፈላጊ አባታቸው። ወሮታውንም ወሮታውንም ዳጎስ ያለ ብር ከፍላለሁ ብለዋሉ። እ ነው ገንዘብ ብር ብር ወዴት ነው ምንድን ነው የሚስገበገበው አረ ዜናውን ለሰዎች እናንተ ብር ችግር የለም እንሰጣለን ዜናውም ጨርስላቸው እንጂ ወዴት ነው የሚሮጠው ሰዎች እንዴ ዜና አቅራቢ እንዴ ሁሉም ሁሉ ነገር በብር ሆነ ማለት ነው እኮ ነው ከወንዶቹ ሴቷ ትሻላለች እርግጠኛ ነኝ ሰበር መረጃ አለን አሁን በደረሰ መረጃ ከላይ የምትታወት ወረታውን እንከፍላለን። አዎ ወገኖቼ እባካችሁ ተባበሩን። እቺ ምንም እማታቅ እህታችን ከክፍለ ሀገር በመጣችበት በሁለተኛው በሶስተኛው ቀን ነው የጠፋችው። እኔም አደራ ተቀብዬ ነበር፣ አደራውንም በልቻለው። የወንድሟን እንደምታት እጅግ በጣም ቆንጆ ነች። ምልክቷ ደግሞ ንቅሳቷ ነው። ምልክቷ ሸብረብ ሸብረብ አካሄዷ ብለውናል ላገኛትምን ውረቷን እንከፍላለን ስላሉ እባካችሁ ባያችኋት ቦታ ከላይ አስቀመጥነው ስልክ ቁጥር በመደወል ልጅቷን ጠቁሙ አስቸገረችን እኮ አርፋ ትቀመጥም ነበር ቅናት ቅናት ይኸው ቅናት፣ በቃ ሴቶች ቅናት ይኸው ዜና አቅርብ ተባልሽ እንጂ ተጨፍሪልኛለሽ ክለብ የገባሽ መሰለሽ እንዴ? አረ ወይኔ ሳቂያቆ ለማን ነው አቤት የሚባለው? እሺ ጠፍታት ትቀር በቃ፣ ማንም አይተባበርም። የአፋልጉኝ ጥሪ ልጅቷን ላገኘ ከፍተኛ ወሮታ እንደሚገብሩ ቤተሰቦቿ ተናግረዋል። ልጅቷ ከገጠር እንደመጣች ነው የጠፋችባቸው። ቂጣ ላይ ስፒድ አለ መሰለኝ፣ ያን ቀጨቅሻታል። ምንድን ነው የሚሰድባት? ቂጣ ላይ ቂጣ ላይ መርፌ ስፒድ አለ ይላል። እንደ ዜና አቅርብ ተባለ እንጂ ስደባት ተባለ እንዴ? ኤኒዌይስ የልጅቷ ልዩ ምልክቶች ግንባሮ ላይ የፀሐይ ንቅሳት አለባት ከ18 እስከ 20 አመት የምትገመታች ቀይ ቆንጂዬ ያኔ አልኩ ቆንጆ አይደለች ቆንጆ አይደለችም ወይ ነው ቆንጆ አይደለችም ማነው ቆንጆ ቆንጆ ብሎ አረፈ ሞዴሊንግ እየተወዳደረ አቅራቢ አይደለም ብቻ ልጅቷን ያንጆ አሳውቁ እናመሰግናለን